የኛዎቹ እንዳው እኛ እኛ ራሳችን ምኖች ጉዶች ነን። በየሄድንበት ሀገር እርስ በረሳችንን የምንጋደለው ራስ ራሳችንም የምንገዳደለው ምን ጉዶች ነን። ታዲያ ሌላው ሰው እንደዚህ አጠቃን በደለን እያለን በየአረብ ሀገሩ እንጮኋለን። ግን ከኛው የበዛ እኔ ምንደላችሁ አላውቅም። ይሄን ዜና ከትናንት ወደ ሶስት ቀን በፊት ሰምታችኋል። ቴዲ የሚባል ልጅ ታውቁታላችሁ። ብሬክስ አበሻው የምታውቁ እሱን ልጅ የማታውቋላችሁ ብዬ አላስብም። ከዚህ በፊት ሳውዲ አረቢያ ላይ አብሮ ብዙ ቪዲዮ ይሰሩ ነበረ። ብዙ አሳልፏል። ብሬክስ ብዙ ሰው የረዳ ሰው ነው፣ ታውቁታላችሁ። የእናንተን እሱ መንገር አደለም፣ ግን ቴሄድ የሚባል ልጅ እውነት መናገር በጣም ነው አሳዘነኝ። እና ሞት ብርቅ ነው እንደ ለምን አሳዘነሽ የምትሉ ማጠፉም፣ ሞት በእሱ ተጀመረው የምትሉ ማጠፉም አደለም። ሁሉም ሟች ነው። ብቻ ሞታችን አሳምረልና አሟሟታችን የሚባል ነገር አለ። በተለይ ደግሞ በራሳችን ሰው ሲሆን፣ እርስ በርስ ሲሆን እጅግ በጣም ያማል። ሰው ታሞ እንደው የአስር ብር መድኃኒት ከተገዛለት ራሱ በቃ አልሆነም፣ ፈጣሪ አልፈቀደም ይባላል። ታሞ ራስ ምታትም ይሁን ምን ሰበቡ ከደረሰለት ግን፣ በድንገት በእንደዚህ በአሰቃቂ ሁኔታ ሲሆን ደግሞ እጅግ በጣም ያማል ህመሙ እንግዲህ ከስደት ተይዞ ሀገር ገባ፣ ሀገር ቆይቶ ገና አገግሞ ወደ ሳውዲ መጣ ቅርብ ዶ መጣው ራሱ ብዙም አልቆየም ባለፈው እውነት ለመናገር በጣም ማሳዘኝ ነበር ፊቱ በጣም እንትን ብሎ በእኔ የደረሰብ ና ታይ ድረስ ብሎ ፊቱ ብጉር እንትን ብሎ ሁለቱ እንትኑ በጣም ቆስሎ ነበረ እየታከመ እየታከመ ነበረ ከዛ ቆስሎ ራሱ ምን ነው ይሄን አክል በደራ ደረሳችሁበት በገዛ ወገኑ በገዛ በኛው በኛው ሰው ይህን አክል ረተው ተው አትጨካከኑ እንዲህ ቢያንስ በሰው ሀገር እኮ ለምን እንገዳደላለን? ለምን የገዛ አብራችሁ ከሚሰራ አብራችሁ ከሚበላ ከሚጠጣ አብራችሁ ካለ ጓደኞቻችሁ ይህን ያክል ተጨካክነናል። ሳውዲ አረቢያ ነገራችን ላይ ሕግ አለ፣ የሕግ ሀገር ነው። ይሄ ልጅ ተገድሏል አይደል? ያው ገዳዩን ደግሞ መያዙ አይቀርም። በሳውዲ ህግ፣ ማንም ከወንጀለኞች አያመልጡትም፣ በየትም አሳደው ይይዛል። ችግሩ ገዳዩ ራሱ ተገዳይ ነው የሚሆነው። አያችሁ፣ አሁን የተጣሉበት ነገር አይታወቅም። ብዙዎቹ የሚሉት ነገር አለ፣ ያልተጣራ ነገር መናገሩ አግባብ አይደለም። ግን የገደሉት፣ የወጉት የገዛ ጓደኞቹ፣ ከሱ ጋር የሚበሉ የሚጠጡ፣ አብሮ የኖሩ አብሮ የሚሰሩ እሱ ጋር የነበሩ ናቸው። ስንት መንገድ አቋርጦ በዛ በረሃ መቶ እንዲ እናንተም እንደዛው ናቸው። ሰው ቀየራለው ቀይራለው ብሎ በረሃን አቋርጦ በስንት መከራ ገብቶ ገና ብዙ ሳይቆይ በዚህ ሁኔታ በአጭንም መቅሰፍ ወላሂ ያማል፣ ያማል። በተለይ ደግሞ በራስ ሰው ሲሆን ተይዞ አልገዳዊ የሚባልም ነገር አለ ያው ከመያዝ እንትን አይለም፣ አያመልጥም፣ ይያዛል፣ መያዙ አይቀርም። ግን ለምን ይህን ያክል ተጨካከን? ታዳ ታዲያ ሌላው ዜጎችን የሰው ሀገር ሰው ጎዳን እንደዚህ ያደረገን ምናምን ቢባል ምን ይገርመናል? ትናንትና አንዱ ምን አለ በኮመንት በተለይ ሪያድ ያለ ነው፣ የመቶ ብር ጩቤ ገዝተን ነው ምንተኛው በኪሳችን። እሱን አይጠፋም ምን ምን ቢጠፋ፣ የመቶ ብር ጩቤ በኪሳችን አይጠፋም አሉ ወላይ ኮመንት ላይ በ በዚህ ያክል ተጨጋል። ማን ሊወጋበት ነው? ፓኪስታኒ ህንዲ፣ ወይስ የትኛው የሚወጋበት የራሱ የራሱ ወገን ጮው የገሶ በኪሶ አስቀምጦ ይተኛል። እንግዲህ መቼም እዚያ ሀገር ያላችሁ ታውቃላችሁ። ምንም ይሆን ምን ከሰው ጋር ነው የሚኖረው፣ ከሰው ጋር ነው የሚከራየው። ያለ ያለ ሰው አትኖሩም ሀገራችንም ተከራይ አከራይ አንድ ላይ ነው የሚኖሩት፣ አይደል እንዴ? ሰው ሀገር ሲሆን ደግሞ ብዙ እንትን ይላል። ያለ ሰው ግን መኖር አይቻልም። ግን ጓደኛው ተማምኖ አንድ ላይ ተሰማምቶ ቤት ኪራይ ተከራይቶ እየሰሩ በዚህ ያክል ይጎዳኛል ብሎ ማንም አያስብም። ግን እርስ በርስ አይተማመኑም። የመቶ ብርጭቆ ከነሱ ጋር አይለይም። ማን ሊወጉበት ነው? የገዛ ወንድሙ ወንድሙ ይህ ነው ያለው ነገር። እኔ የምር ልጁ ስለማውቀው ከዝብሬክስ ጋር ሁሌም ቪዲዮ ስለሚሰራ መጀመሪያ ሳውዲ እያለ ሀገርን ከገባ በኋላ አንዳንድ ቪዲዮዎች ይሰራ ነበር እና በደንብ ነው ማውቀው። ሞት አይቀርም በርግጥ ብስ እንደዚህ በድንገተኛ በራስ በወገን ሰው ድንገት እንደዚህ ተወግቶ ሲሆን እዛው ደግሞ አዲስ በባህር መቶ ምንም ሳያርፍ እጅግ በጣም ያሳዝናል። የምር ተው ይህን አክል ጭካከን ወላ ያን ጭካከን ከየት የመጣን ሰዎች ነን? እንዲ ያልፍልኛል ብሎ አብራችሁ መታችሁ፣ ከዛ ይህን አክል በደል ያደብ አላ ብቻ ያዋጭካን የጠግነው ሌሎቹ ምንም ቢያደርጉን፣ ምንም ቢጎዱን